ብታምኑ ባታምኑ በዚህ ነገር አስር ኪሎ ቀንሻለሁኝ። ሰባ አንድ ነበርኩኝ አሁን ስልሳ አንድ ሆኛለሁ ማለት ነው። ትንሽ ቦርጭ ይቀረኛል። እሱንም መቀነስ ስለምፈልግ ለእኔ ስለሰራል ለእናንተም ሊሰራላችሁ ይችላል ብዬ ነው ሼር ማድረጋችሁ። የተጠቀምኩትን ነገር አሰራሩን አሳያችኋለሁ። በሴት ስለወለድኩኝ ግን ማሰር አልቻልኩም ነበረ። ጊዜው ሲደርስ ራሱ ይጠፋል ብዬ ነበር ማስበውና አሁን ጊዜው ደርሷል ብዬ ይህንን ቲክቶክ መንደር ላይ ፈረንጆችም አበሾችም ሲጠቀሙት አይቼ ነበርና ለምን ልሞክረውም ብዬ ሞከርኩትኝ፣ ሰራልኝ እና እንደምታዩት ምን የተጠቀምኩትኝ ነገር ካሮት፣ ዝንጅብል፣ ሎሚና እርድን። እርድ ያስፈልጋል። እዚህ ላይ እርድ መጨመር አለባችሁ። እኔ ንጹሕ እርድ ስላላገኘሁኝ ነው፣ ግን ይሄም እንደዚህም ይሰራል። በሎሚ ፋንታ ደግሞ ብርቱካንም ማድረግ ትችላላችሁ። እንደዚህ ትፈጩትና ከዛ በኋላ አጥልላችሁ የሚጠላውን ፓርት ውሃውን ፓርት እንደዚህ በእቃት አስቀምጡትና ለሳምንት የሚሆናችሁን ታዘጋጃላችሁ ማለት ነው። ከዛ እኔ አነስ ያለች ብርጭቋለችን በዚች እየለካሁኝ በቀን አንድ ማለት ነው ከበባዶ ሆዴ ነበረ ወስደው። አት ሴም ታይም ደግሞ የካሮች ጁስን መጠጣት ፊታችሁ ግሎ እንዲሆን ያደርጋል። ስለዚህ ተፈጥሯዊ ጥቅሙ ብዙ ነው ብዬ አስባለሁ። ከጠቀማችሁ ፌቨራይታችሁ ላይ አስቀምጡት። ታዲያ ይህንን ስትወስዱ ምግባችሁን ማስተካከል እንዳይረሳ። ለዛሬ ባይ